እሺ እሱ አመሰግናለሁ። ገባ በቃ ተለፋለ በቃ ዱንያዊ ነገር ማለት ነው። ምናቀጣቀጠ በቃ ዱአ ታረጋ ያኔ በዱንያ ላይ የምፈልጋቸው ነገሮች አሉ፣ ልጅ፣ ትዳር፣ ሰርቶ ማግኘትን ወዘተ። ምንም ጭራ ያለፋውት ያላረኩት ነገር የለኝም ጭራሽ ሁሉ ነገር የለ ያሳጣኝ ማለት ነው። ስለዚያ ይህ ወደፊት ተስፋም የለም ምናምን ገባህ? በቃ ያስጠላ እንደዛ። እንደድሮ ትግስት አይኖረኝም፣ እንደድሮ ጉልበት አይኖረኝም፣ እንደድሮ ሁሉ ነገር አይኖረኝም። ከዚያ ተስፋ መቁረጥ ነገር በቃ ምን ያረግልኛል ስትል በቃ ከዚህ አንፃር ነው ወይ ይሄ እኮ ከጎንሽ ያለው ተመልከች። ነብያችን ሰለላሁ ዐለይሂ ወሰለም انظروا إلى من هو اسفل منكم آه... لئلا تزدروا نعمة الله عليكم ስለ ምድራዊ ህይወታችሁ ዝቅተኝነት ከተሰማችሁ ከበታቻችሁ ወዳሉት ተመልከቱ የአላህን ጸጋ በእናንተ ላይ ያለውን እንዳትንቁ ይረዳችኋልና። አያችሁ ነብዩ ሰለላሁ ዐለይሂ ወሰለም ጥበብን ተናገሩ እዚህ ጋር የሰው ልጅ ከሌሎች ዝቅ ብያለሁ የሚለው ስሜት ከተሰማው፣ ሰይጣን እንደዚህ ብሎ ራሱን ወደ ማጥፋት ወይም ራሱን የሆነ ነገር ወደ ማድረግ ከወሰወሰው፣ ወዲያው ከእናንተ በታች ያለውን ተመልከቱ። ለዚህ ለካ የለው ምን ጋ ያለው ብዙ ነገር አለኝ ብሎ ሰውየው በራሱ እንዲደሰት ያደርገዋል። ይሄ ነገር አያችሁ፣ ከበላያችሁ ያሉትን አትመልከቱ። በምድራዊ ጉዳይ ላይ ከበላያችሁ ያሉትን የምትመለከቱት እነማንን ነው? በቀጣዩ ዓለም ስለ አኼራ ጠንክረው የሄዱ ሰዎች ተቻላል ያ ነው። በምድራዊ ጉዳይ ደግሞ ከበታቻችን ያለውን መመልከት ቅድ ነው። አንድ ልጅ ቤቱ ውስጥ አባቱ ጋር ተጨቃጨቀ። አባዬ ጫማ ግዛል፣ እኔ ከሌሎቹ ዝቅ ያልኩኝ ነኝ ብሎ አለቀሰ። አባቱ የለውም ነበር። ልጅ የለኝም፣ ምንም ማድረግ አልችልም። በአባቱ ላይ ተበሳጭቶ ይሄ ልጅ ባዶ እግሩን ወደ ውጭ ሲወጣ ሌላኛው ሕፃን ልጅ እግሩ ተቆርጦ በአንደኛው እግሩ እያነከሰ ሲሄዳየ ለካ እኔ ጫማ አላለውኝ እግር የሌለውም አለ ማለት ነው ብሎ ወደ አባቱ ጋር ተመልሶ አባቱን አመሰገነ። አላህን አመሰግን ለታቸው የጤና ልክ ነው። ከፈለጋችሁ ሆስፒታል ሄዱና ጎብኙ። እንደው ሌላ ገንዘብ የለኝም ምና ይህን ገንዘብ ትተዋል፣ ለዛ ተረሰዋል። ለካ ሙሉ ጤና አለኝ ብለህ አላህ እንድታመሰግን ያደርጋል። እሺ ይሄ እ የሆነ ነገር የለኝም አትበል አለ ብዙ ነገር አለ። ሙስሊም መሆን ትልቁ ጸጋ ነው፣ እዚህ ዓለም ላይ ታቸው አለ አይደል? አንድ ጌታህን እያመለክ ነው፣ የነብያትን አምላክ ጌታህ እያመለክ ነው። ከዚህ በለጥ ጸጋ አለ? በአጠገበት ሰዎች ሌላ ባዕድ አምልኮ ላይ ሳሉ አንተ ለዚህ ከተመረጥክ፣ ወላሂ ትልቅ ጸጋ ላይ ናቸው። ነቢዩላህ ዩሱፍ ታውቁታላችሁ። በጣም መከራ ደርሶበታል። ወንድሞቹ ለማሳደድ ሊገሉት አሴሩበት፣ ጎድጓድ ውስጥ ጣሉት። ከዚህ ተረፈ ባሪያ ተደርጎ ተሸጠ በግብፅ ላይ። ከዚህ ተረፈ። መጨረሻውን እንደገና ንጉሱ ቤት እየኖረ እያለ ዝሙት ሰርቶብኛል ብላ አሳሰረችው። ተገረፈ እዛው እስር ቤት ውስጥ ይሄ ሁሉ መከራ ደርሰውበት እስር ቤት ተወረወረ። እዚያ ሆኖ አላህ በኔ ላይ በማንም ላይ ያልዋለውን ጸጋ የዋለል ሰው ነኝ እያለ ኢስላምን እንስለው አለለት። እርሱን ማወቅን እንስለው አለለት። በጣም ያመሰግን ነበር፣ በጣም ያመሰግን ነበር እንጂ አሁን እኛ በእሱ ቤት ብንሆን ብዙ ነገር ተነጥቀናል በቃ ያንን እያስታወስን እንደው እንደዚህ ኩኝ ላ እንደዚህ አይሉም ነቢያቶች። የአላህን በእርሳቸው ላይ የዋለው ትልቁ ጸጋ ኢስላም የሚባል ነገር አለ። ሱራ ዩሱፍ ላይ ይናገራል። እኒ ተረክቱ ሚለተ ቀውሚ ላ ዩኡሚኑ ነቢላ አለ። ለእስር ቤቶቹ ሰዎች ሲነግራቸው እናንተ የእስር ቤት ጓደኞች ሆይ እኔ በአላህ የማያምኑ ሰዎችን መንገድ ትቻለሁኝ አለ ዩሱፍ። ወሁም ብልአክረት ሁም ካፊሩን፣ እነርሱ በቀጣዩ ዓለም ከሞት በኋላ መነሳትና ወደ ገነት ወደ ጋህንም መግባት የሚለውን የካዱ ሰዎችን መንገድ ትቻለሁኝ አለ። ታዲያስ፣ ወተበዕቱ ሚለተ አባይ ኢብራሂመ ወኢስሐቀ ወየዕቆብ እኔስ የአባቶቼን መንገድ ተከትያለሁ የአብርሃምን የኢስሐቅን የያዕቆብን መንገድ አለ ዮሴፍ። ዛሊከ ሚንፈድሊላሂ ዓለይና ይህ አላህ በእኛ ላይ የዋለልን ጸጋ ነው። ዋዓልናስ በበርካታ ሰዎችም ላይ ይህን ጸጋ ውሎላቸዋል ያ አንድ አምላክ ማምለክ ትልቁ ጸጋ አለኝ እያለ ነው። ይህ ሰው ብዙ መከራ ደርሶበታል። ይሄ ነቢይ በርካታ መሰናክሎችን አልፏል። ያን ሁሉ ረሳውና ግን ሁሉንም ባጣ ግን እርሱን ማወቅን ሰጥቶኛል አምላኬን አውቃለሁ እርሱን በብቸኝነት እገዛለሁኝ ከባዕድ አምልኮ እንድርቅ አድርጎኛል ይሄ ለእኔ የትልቁ ጸጋ ነው አለ ምንም ነገር እጣ እዚህ ዓለም ላይ ምንም ነገር አይኖርህ ኢስላም እስካለ ድረስ ወላ አንተ የትልቁ ጸጋ ባለቤት ነው የትልቁ ጸጋ ባለቤት ሁሉም ነገር እንዳላ ስብ ኢስላም ከሌለ ለምን የዓለም ጸጋ አይኖርህም ምንም ነገር እንደሌላ ስብ የዚህ ዓለም ጸጋ ጠፊ ነውና ኢስላም ግን የዘላለማዊ ሀገር የሆነችዋን ጀነት እንድትወስድ የሚያደርግህ ትልቁ ጸጋ በእጅህ ላይ አለ። ቻ አላህ ስብሓነሁ ወተዓላ ቀድ አፍለሐ አልሙእሚኑን አለ አማኞች በእርግጥም ዳኑ ብሎ አራት ነጥብ አደረገ። አማኝ ነህ አርላ አላህ ስብሓነሁ ወተዓላ ንታመልካለ ነቢያት ያመልኩ የነበረውን አምላክ ታመልካለ አንተ ሁሉም ነገር አለ። የፈለገ ነገር ደህነት ቢሰማችሁ ምንም ነገር ቢሰማችሁ ግን እኮ ኢስላም አለኝ ብላችሁ በኢስላም ተጽናኑ። ትልቁ መጽናኛችሁ ኢስላም

ይሄ ለእኔ አላህ ትልቁ ያለለይ ትሩፋት ነው፣ ትልቁ ጸጋው ነው እያለ ይናገራሉ። ነቢይላህ ሱለይማንን እንውሰድ ብልቂስ የምትባለዋን የየመኒቷን ንግስት፣ ወደ ሀገር የታዛዥ ሆነች ሙስሊም ሆነች ባላት ጊዜ በቃ ምንም እንዳያደርገኝ በስጦታ ልሸንግለዋለች፣ ወርቅ ብር፣ ምናምን ያለ የሌለ ስጦታ ሰብስባ ላከችለት። ሙስና በዛ እንዲተዋት ማለት ነው።

ምልላችሁ ነው ሁሉ ጸጋ ተሰጥተዋል። ከዚህ ሁሉ ጸጋ ግን ትልቁ ጸጋ እርሱ ዘንድ ምን እንደሆነ ታውቃላችሁ? አልኢስላም ነው። ይህን ሁሉ ቢያጣም ለሱ ምንም ማለት አይደለም። ኢስላም እስካለው ድረስ ቸዋለ። ያች ንጉስ ያች ንግስት ያንን ሁሉ ስጦታ በመጣችለት ጊዜ እንዲተዋትና እንዲያልፋት ነያላትን ስሊ ሙስሊም ሆናች። ፈለማ ጃአ ሱለይማን አላምላካችን አላ ወደ ሱለይማን ጋር በመጣም ጊዜ መልእክተኛው ከንግስቲቱ ስጦታሁን ይዞ ሰብስቦ

ሁሉ ነገር አለሽ። ይኸውልሽ ኢስላም እስካለሁ ድረስ አንድ ሰው ሁሉ ነገር አለ። እኔ ምንም ነገር ባጣ ምንም አይመስለኝ። ከዚህ በፊት የነበርንበትን እናስታውስ። ከዚህ በፊት አገራችን ላይ ምናልባት ምንም የለልን ሰው ዘውር ብሎ ማየል ነው እንችላል። ዛሬ ስራ አለሽ፣ ቤተሰቦችሽን ትረጃለሽ፣ ወትሪያላር ራስሽንም ችለሻል። እስኪ ጓደኞችሽ ሸት ናቸው። ኢትዮጵያ ያሉ ጓደኞች አስታውሽ። በቤተሰቦቻቸው ላይ ሸክም ሆኖ ሊሆን ይችላል። እነዛ ልጆች ቤተሰብ እየተመረራቸው ሊሆን ይችላል። አንቺ ግን እዛ ቦታ ላይ አይደለሽ። አንቺ ሌላ ተጨማሪ ጸጋ ነው እያሰብሻለሽ፣ አሁን እያሰብሻለሽ። ብዙ የሌላቸው አሉ። አብዛኞቻችን ትዳር የሌላቸው ናቸው። እየለፉ እየደከሙ ያሉ ናቸው። አንድ ቀን ይሳካልናል ብለው በአላህ ላይ ተስፋ እያደረጉ ያሉ ናቸው። ሁላቸው ይሄ ነው እና ነቢያችን ላ የመጨረሻ የተናገሩትን ልንገርሽ ቃል

በጀሃነም በሳቱ ላይ በዚያ ላይ እየተንከባለለ እንዲቀጣ ይደረጋል። እና ስለዚህ ነቢያችን ሰለላሁ አለይሂ ወሰለም ይሄንን አጥብቀው ከልክለዋል። ለምን ሶሃባ ይሆን ከሶሃቦች መካከል አንድ ሶሃባ በነቢ ሰለላሁ አለይሂ ወሰለም ጊዜ ጅሃድ ቦታ ላይ በጣም ጀግና የሆነ ሶሃባ ነው። ጀግና የሆነ ሶሃባ ነው። ይህ ሶሃባ ጠላትን ሲቆራርጥና ሲፋለማቸው ተመለከቱ ሶሃቦች

ይህን ነገርማ ማየት አለብን አሉ። ይህን ሰው ተከታተሉት። ሱሓቦች ሲያዩት ጊዜ በስተመጨረሻ ሰውየው የሆነ ቦታ ላይ ተጎድቶ ያን መቋቋም አልቻለምና ሰይፉን ወደ ላይ እንደዚህ ተክሎ ያኔ በዚያ ሰይፉ ላይ ራሱን አጠፋ። መቋቋም አቃተውና ሕመሙን ራሱን አጠፋ፣ ጨረሰው በቃ። ወዲያው የሚገርማቸው ይህን ያዩ ካዲያኖች ነበሩ ባጠገባቸው። ወዲያው መጥተው እነዚህ ሰዎች ላ ኢላላህ ወአንተ ረሱሉ፣ ወዲያው እስልምና ተቀበለ። ያዩ ከሀዲያኖች ከአጠገባቸው የሰሙ ይህን ቃል ሲናገሩ ከሚፋለሙት መካከል ከሀዲያን የሰሙ ነበሩ። እንዴት መሐመድ ይህን ሊል ቻለ? የወደፊቱ እንዴት ሊያውቅ ቻለ? ወዲያው ይሄ ሰውዬ ራሱን አጠፋ። መጨረሻ ላይ እርሳቸው አሉ ምን እላችሁ ነው? አንደኛ ይህ የነብይነታቸው ማረጋገጫ ነው በዚህ ያቁሙ። ይህ ሰው የእሳት ነው ወደ ተናገሩ። ወደፊት ራሱን አጥፍቶ እንዳይሞት ያውቁ ነበር ተነግሯቸው። ራሱን ያጠፋ ሰው ለምን ሰሃባ ባይሆንም ጀሀነም ነው የሚለውን ታገኛላችሁ። ያው ነብ ስ ላ ስለም የእሳት ነው አሉ እና ይህ ነው። ከጓደኞችሽ ጋር አውሪ፣ ተጫዋች፣ ደውይላቸው ከደበረሽ። ብቸኛ አፍኝ፣ ሀሳብና ጭንቀት ያለባቸው ልጆች ከብቸኝነት ራቁ። ብቻችሁን ስትሆኑ ሰይጣን ሌላ ነገር ነው የሚወሰውሳቸው። በጨዋታ አሳልፉት። ፈታ ከጓደኞችሽ ጋር ደውይላቸው። እስላማዊ ትምህርቶች የምትማሪበት ግሩፕ ካለ በዛ ደርስ እየገባሽ ተማሪ ምናምን፣ እሺ። አንድ የሚወት ሽናንሽ ውስ ግሩፕ አለሽ፣ የምትማሪበት ቃይዳ ግሩፕ አለና ሶራቱ ላይ ኑር አለ ላይ ብዙ ጉርባ አለ እንማራለን። አው ዛህራ አለች። ዛህራ ታስገባሽና እሷ ደግሞ እንድትማሪ ታደርግሻለሽ። ለይት ዛህራን ታውቂያታለሽ? ዛህራን አላቃትም። ዛህራ ምትባል እዚህ የምታስተምር ልጅ እኔ አስተላልፍላታለሁ። ሁሱ እንደዛ ፎሎ ላርጋትና እልክላታለሁ። አካውንቷን ታውራታል። አብሽርሽ። ጓደኞችሽ ጋር ማውራት መጫወት ምናምን ምናምን ሲዳበረሽ እንደዛ ያልፋል። የማያልፈልን አሁን እዚህ ስላልተናገርን ነው። እ ሁላችንም የግል ችግር አለ ተሻ ችግር የሌለ የለም። ግን ያንን ያደረገ ሰው ምን ያገኛል ደግሞ ከተባለ በዚህ ተቃራኒ ሳልነግርሽ

መሐመድ ሆይ እነዚያን ታጋሾችን አብስራቸው አለ እና በጀነት ተብስራ። ስለዚህ ተግስት ታደረገች ነገ መልቅያማ ጀነትን ታገኛለሽ። ይህ ነው። እኔ የሚገርመኝ ግን የሰዎች ራሳቸውን ለማጥፋት ብለው የሚሉት ይሄ ነፍስ እኮ ሆስፒታል ውስጥ ብዙዎች ራሳቸውን ለማዳን የሚጥሩበት እኮ ነው። አሁን አንቺ በቀላሉ አጠፋው አለው የምትይው ይህ ነፍስ ሆስፒታል ውስጥ በጣም ብዙ ሰዎች ሰልፍ እየጠበቁ ነው የልብ ህመምተኛ ሆነው ይህንን ነፍስ ለማዳን ብዙዎች አይናቸውን አጥተው አይናቸውን ማግኘትን ምን ያህል ይመኛሉ አንቺ ሁለት አይነሽን አጥተሽ ሁለት አይነሽን እጭና ከዛ በኋላ ይሄ ካለሽበት ችግር አሁን ካለሽበት ችግር ትወጫለሽ ብትባይ አታደርጊው ሰዎች ሁለት አይናቸውን አተው በዛ ላይ እየሰበሩ ነው። አይናቸውን ለመሰራት በጣም ብዙ ወረፋ ላይ ናቸው። ዳይሊሲስ፣ ኩላሊት ዳይሊሲስ ላይ ናቸው። እኔ በጣም ነው የሚገርመኝ ሰዎች እንዲህ በቀላሉ እናጠፏለን የሚሉት። እስኪ ሆስፒታል አካባቢ ሂዱ፣ ሆስፒታል አካባቢ ሂዱ እና ሰዎች ለመኖር ምን ያህል እንደሚጣጣሩ ተመልከቱ። ሐቂቃ እንዲህ እንደ ቀላል እናጠፋ የምናስበው ህይወት እኮ በጣም ሰዎች ጋር ውድ ለመዳን በጣም የሚፍጨረጨሩበት ህይወት እኮ ነች፣ ነፍስ ነች። እና በጣም ነው የሚገርመኝ እሺ፣ እሺ፣ ከላይ ያለሽው ልጅ ክርስቲያን ነሽ? ከይቅርታ ጋር እናስተናግድሽ። ሄሎ። ሰሞን ካታጎሪ ነው የሚለው።